ምዕራፍ ግሩ እባላለሁ። ዲጂታል አርቲስት ነኝ። መጀመሪያ ኢንስፓየር ያደረገኝ ነገር በስራ አጋጣሚ በጣም ደጋግሜ የማነብበት ወይም የማዳመጥበት ሁኔታ ተፈጥሮ ነበርና በዛ ሰዓት የሆነ ሀሳቦች ድጋሚ ድጋሚ ይመላለሱ ነበር። ካራክተሮቹን፣ ሁኔታዎቹን የገለጸበት መንገድ በጣም ደስ ይል ነበርና አንድ ስራ ሰራው እሱ እየተከተለ እየተከተለ ሌሎችም ስራዎች ተጨመሩ። ፍቅር እስከ መቃብርን በስዕል ሞደርን በሆነው የዲጂታል አርት ሴክተር ትራዲሽናል የሆነውን የኢትዮጵያን ከለር ይዞ ለመምጣት የሞከረ ኤግዚቢሽን ነው። ደጋግሜ እያነበብኩት ስለነበረ ትረካውንም እየሰማሁት ስለነበረ አንድ ቤት ውስጥ በዛብህ ወድቆ የሰብለ ወንጌልን ፔኗን ፊል አደረኩት። በጣም ሌላ ሰው በጣም ፔን ሲበዛበት ምንድን ነው የሚያደርገው? ለምን እንደዚህ አረከኝ? ወደ ፈጣሪው ነው የሚጮኸው። እሷም እንደዚ አይነት ሲቲዌሽን ውስጥ ላይ ያየዋት መሰለኝ። ሰው ወደ አዲስ አለማየሁ ጋር የሆኑ ስኬቾች ምናምን ማድረግ ጀምርኩኝ። ለፈጣሪዋ እየነገረችው ነው፣ ለፈጠራት ዊችዝ አዲስ አለማየሁ ማለት ነው ፍቅር እስከ መቃብር ወደ በሚያስቀይርበት ጊዜ በሰሞኑ ፊልም ፕሮዳክሽን ስር እስኬች አርቲስት ወይም ኮንሰርት አርቲስት ወይ አገልግላለሁ እና አክተሮቹን ለማየት ስቶሪ ቦርድ የመስራት እድሉ ስለነበረ ፍቅር እስከ መቃብር በጣም ብዙ ኮምፕሊኬትድ የሆኑ ፓወርፉል ስቶሪዎችን እና ሀሳቦችን በጣም ደስ በሚል መልኩ መግለጥ ይቻላል። በዲጂታል አርት ነው የቀረቡት፣ እንደምታያቸው አጋጣሚ ሆኖ በስራ ጉዳይ ወደ ዲጂታል አርት ቀርብ ያለውኝ ከትራዲሽናል ሚዲየም ኦፍ ፔይንቲንግ ይልቅ ወደዚህ ቀርብ ያለውኝ። ስለዚህ አጋጣሚ ይህንን ስራ ለመግለጽ በቀላሉ ያገኘሁት ይህንን ስለሆነ ይህንን መርጫዋለሁ። ሞደርን ነው፣ አዲስ እየተለመደ የመጣ የስዕል ዘርፍ ነው። ፎቶግራፍ ፔንቲንጎች በጣም ቆንጆ ናቸው። አይ ቲንክ በአቀራረብም ደረጃ በኢትዮጵያ ፔንቲንግ ወይም የስዕል ኢንዱስትሪ ውስጥ ዲጂታል አርት አሁን አሁን በጣም እየተለመደ እና በጣም ፖፑላር እየሆነ የመጣ አርት ነው። ለእኔ የራሷን ሀሳብ ገልጻበታለች ብዬ አስባለሁ። በጣም ቆንጆ፣ በጣም ኳሊቲያቸውን የጠበቁ ስራዎች ናቸው ብዬ አምናለሁ። ፍቅር እስከ መቃብርን መጀመሪያ ያነበብኩት ዘጠኝ ወይ አስረኛ ክፍል ሆኜ ነው። ከዛ በኋላ ወደ ድራማ ወደ ተከታታይ ድራማ ሊቀየር ሲል ደግም ያነበብኩት እና በትረካም ድጋሚ እንደገና ሰማሁት። ከዛ በኋላ ያው የምፈልጋቸውን አለፍ አለፍ እያልኩኝ እየደጋገምኩኝ ማይበት ስራዎችን ይኖራል። ስራዎቹ ያው በፍቅር እስከ መቃብር ዙሪያ የተሰሩ ናቸው። ከዛ ውጭ ያለ ሀሳብ የቀረበበት ስራ የለም። እዚህ ውስጥ ያው የአዲስ አለማየሁ ስራ ሆኖ ግን እሳቸው ከጻፉት በተለየ መንገድ ወይም የእሳቸውን ሀሳብ መነሻ አድርጎ ግን መዳረሻውን ሌላ አይነት ሀሳብ፣ ይዘት ያለው ስራዎችን የቀረቡት ልማድ የነበረ ማህበረሰቡ ተቀብሎት በዛ ልክ ተመስርቶ የነበረ ኑሮ ቀይሮ አዲስ ላይፍስታይል መቀበል በጣም ከባድ ነው እና በውስጧ ቅድም እዛ ጋር እንዳየ ነው። በጣም ብዙ ኮንፍሊክት አለ ውስጧ። እሱም ኮንፍሊክት የገለጽኩበት ሰብ ነው። ድሪም ድሪማ ነው። በዛ ለውጦች መካከል ያሳለትች ኮንፍሊክት ነው። በጣም ሰብጀክቲቭ የሆነ የራሷን ሀሳብ የራሷን እይታ በጣም ግለሰባዊ የሆነ አተያያሉ። አይተሻቸው እንደሆነ ፔንቲንጎቹን አንዳንዶቹ ካራክተሮች ጋር ራሳቸው ሀዲስ አሉ። አንዳንዶቹ ሰብለ ወንጌልን በሆነ አይነት መጠን ኤክስፕረስ ለማድረግ ሞክራለች። በዛብህን ከአዳም ጋር አሶሽት ማድረግ ይሄ ምዕራፍ ማፊ ራሷ የተረዳችበትን መንገድ ስቶሪውን መጽሐፉን ፐርሲቭ ባረገችበት ወይም በገባት መጠን ኤክስፕረስ ለማድረግ የሄደችበት ርቀት ነው። እንግዲህ ማፊ ፍቅር እስከ መቃብር የቴሌቪዥን ድራማ ሲሰራ ኮንሴፕቹዋል አርቲስት ነበረች። እንደ አርቲስት በጣም ብዙ ነገር አግዛናለች። ከመጀመሪያ ቢድ ስናደርግ ጀምሮ ስቶሪ ቦርድ ሂስትሪም ስለሆነ ታሪክም ስለሆነ ያጠናችው በጣም ብዙ ነገር አግዘናለች። አተያየዋ ራሱ ካራክተሮቹን የምታይበት መንገድ ጠቅላላ ሚሰውን ሲሆን አለ ፍሬም ባደረገችው ላይቲንግ ምሳሌ ቦልድ ናቸው። በጣም ከለርፉል ላይቶች ታያለች። አንድ ፍሬም ውስጥ በጣም የብሉ ዶሚነንሲ እና የኦከር የ ኦሬንጅ ዶሚነንሲ የምታይባቸው ፍሬሞች አሉ። በጣም ኮልድ በጣም ዋር እየሆኑ ማለት ነው። በጣም ፐርሰናል ኤክስፕላኔሽን ወይም ደግሞ ግላዊ እይታ ነው። እሱ በጣም ኢምፕሬሲቭ ነው። ፍቅር እስከ መቃብር ይሄ ጀኔሬሽን እንዴት ይረዳዋል? አንዱ እኔ ቴሌቪዥን ድራማውን ስሰራተ የነበረብኝ ትልቁ ቻሌንጅ በዚህ ዘመን ላይ ያሉ ልጆች ያላነበቡት መጽሐፉን ምንድን ነው ኤግዛክትሊ፣ እንደት ነው ምንድን ነው የሚሰጣቸው ምንድን ነው የሚያገኙት እዚህ ስራ ውስጥ ቁጭ ብለው አይተውት ምንድን ነው ይዘው የሚወጡት የሚለው ነገር ያሳስበኝ ነበር። አንዱ እንግዲህ በጆርኒያችን ውስጥ አብራን ነበረች ማፊ። እያንዳንዱ ሲን ሪኮንስትራክት ሲደረግ፣ ኢንተርፕሬት ሲደረግ ነበረች ከዛ ውስጥ የራሷን ሰይ ይዛ የራሷን ኢንተርፕሬቴሽን ይዛ ወታለች ማለት ነው። እሱን ነው ያየ ነው የጉዱ ካሳ ስዕል ላይ የምናየው። ልጆቹ ገና በህፃንነታቸው በአራስነታቸው እንደሞቱ ተነግሮናል ግን ከሶስት ልጆቹ ጋር ነው እኔ የሰራሁት። አድገው እና ቢያድጉ ኖሮ እንደዚ አይነት ሰው ይሆን ነበረ። ቢያድጉ ኖሮ ምን አይነት ሰው ነበር የሚሆነው? ወይም የሚፈልገውን የሚመኘውን አይነት ህይወት ቢኖረው ኖሮ ምን አይነት ሰው ይሆን ነበረ? ለምን ከፍ ያለ ቦታ ላይ ተቀመጠ? ለምን ደመና ያለበት ቦታ ላይ ተቀመጠ? ምክንያታዊ ለመሆን ሞክሬያለሁ። ስታንዳርድ ሴት ያደረገዋለ እሱ። ህብረተሰቡ እንዲህ መሆን ያለበት ይሄ ነገር መሻር አለበት፣ አሮጌ ነው ይሄ ነገር መስተካከል አለበት፣ ስርዓቱ የተሰራበት ነገር ልክ አይደለም ብሎ የሚጠይቅበት ልክ የሆነውንም ደግሞ የሚቀበልበት መንገድ በጣም ከፍ ያለ ቦታ ላይ ያስቀምጠዋል እሱ እንደ ሰው የሰው ሀሳብ የሚያጣጥሉበትን መንገድ ነው የሚፈልጉት፣ ከሚያስታርቁበት ሀሳብ ውጭ ሰው በአጭሩ በምን ልገልጻቸው ችያለው። ሆነ አለመቀበልን ወይም ትቢትን ወይም ከፍታን፣ እሳቸው ያሉበትን ከፍታ በምን መግለጽ ይቻላል የሚለው በክብራቸው የታሰሩ ሰው መሆናቸውን፣ ከፍ ያለ ቦታ ላይ ራሳቸውን ማስቀመጣቸውን እሱን እሱን በዚህ መልኩ ለመግለጽ ሞክሬያለው። ውሃን፣ ሰማይን፣ አለትን ያልተጻፈበት ነጭ ብራናን እያያዝኩኝ እያያዝኩኝ አንዱ ስዕል አንዱ ውስጥ አንዱ ውስጥ እየገባ ትርጉም ለመስጠት ሞክሬያለው በሁሉም ስራዎች በዛብህን ከአዳም ጋር አሶሽየት ያደረገችበት እይታ እንግዲህ የእውቀት ወይም ደግሞ የእውቀትን ፍሬ ከመብላት ጋር ከማወቅ ጋር አሶሽየት ተደርጓል በዛብህ የመማር ፍላጎት በዛብህ እናቱ ቤተክርስቲያንን እንዲያገለግል በጣም የመፈለግ ዊሽ የተጫነው ካራክተር ከዛ ደግሞ ሰብለ ወንጌል ልጅነቷን ኦልሞስት ታሪኳን ድራይቭ ያረገች ካራክተር አለች። ያጣሹ ልጅ ከእሷ ጋር የተሰራው በጣም የሚገርም ነው። በዛች ልጅ መገረፍ ውስጥ፣ በዛች ልጅ ስቃይ ማየት ውስጥ የሰብለወንጌል ፌት ዲፋይን ተደርጓል ብለን እናስባለን። ሶ እሱን ኤክስፕረስ ያረገችበት መንገድ በጣም ደስ ይላል። እነዚህ ሁለት ፔይንቲንጎች በጣም ፓወርፉል ነበሩ። ምን ያበጀ በለው ካራክተሩ በጣም ሪፎርሚስት ነው። እሳት ተሻግሮ ለመውጣት ከበር ሲወጣ የሚያሳይ ፔንቲንግ አለ። በጣም ጠንካራ ፔንቲንግ ነው። ሁሉም የቀኛዝማች አካሉ ውሃ የፈሰሰን ውሃ የሚያፍሱበት እሱ ራሱ ኤክስፕሬሽን ብዙ ነገር ይላል። ቀኝ አዝማች አካሉ በጣም ባላንስድ ይሆኑ በጣም ጠንካራ ቪዥነሪ፣ ወይም ደግሞ አስተዋይ የሚባሉ ካራክተር ናቸው። መጽሐፉ ላይ የተሳሉበት መንገድ እሱን እሱን በራሷ መንገድ ዲፋይን አርጋዋለች እና ያስደስታል ሚን ሲምቦሊዝም ሜታፈር በደንብ የተሸከመ ነው። እሱን መጀመሪያ ለሴል ከሰራቻቸው ቪዲዮዎች ጀምሮ አይቻለሁ ማለት ነው። ሜታፍሪክ ሪፕሬዘንቴሽን እንዲኖራቸው ሞክራለች በተቻለ መጠን የኢትዮጵያ ቀለማት ምንድናቸው? ምን አይነት ይመስሉ ነበረ? ፊልሙ ላይም ሲኒማቶግራፈሩ ተጠቅሞ የምታያቸው ምክንያታዊ የሆኑ ቀለሞች አሉ። እሱም ልክ ነው። እዚህም ላይ መምጣት የነበረበት ምክንያቱም ከአካባቢያችን ከምድራችን ተነስተሽ ምን አይነት ቀለሞች እናያለን እሱን ይዘው ለመቀጠል ሞክረዋል። በወቅቱ ከነበረው የብርሃን እንትን ጋር የተዋሃደ እንደዛ ለመሄድ ይሞክረዋል። ብንነጋገርበት በጣም ብዙ ለመውራት አቅም ያለው ስነ ጽሁፍ ነው እና ይገባዋል። ከዚህም በላይ በጣም ብዙ ነገሮች ሊገቡት እንትን የሚል ስራ ነው። ገና የሚመጣውም ወደፊትም በፊቸሪስቲክ በሆነ መንገድም ሊሰራ ይችላል። አይ ዶንት ኖ ብቻ በጣም ጠንካራ መጽሐፍ ነው። አይ ሚን ምንድን ነው መሰለሽ፣ ላይን ባይ ላይን፣ መስመር በመስመር ኢንተርፕሬት መደረግ የሚችል ትልቅ መጽሐፍ ነው። የተሰ ማስተርፒስ፣ የኢትዮጵያ ማስተርፒስ ማለት ይቻላል። ሶ ይህንን መጽሐፍ እያንዳንዱ ጀኔሬሽን ሲመጣ እየነካው እያንዳንዱ አሚን ስፒንኦፍ እያደረገ ለምሳሌ አንዱ ጉዱ ካሳን ብቻ አንስቶ ብዙ ነገር ሊል ይችላል። አበጀ በለውን ብቻ አንስቶ የሚፈልገውን ነገር ሊል ይችላል። አንደኛው ራይተራችን በጣም አጽንኦት ሰታ የምትለው ነገር ነበር የዘመን ቅብብል ወይም ደግሞ የትውልድ ቅብብል አለው ውስጡ። ገና ይሄዳል ብዬ አስባለሁ። ገና በጣም ብዙ ኢንተርፕሬት ይደረጋል፣ በጣም ብዙ ይተረጎማል። ፍቅር እስከ መቃብር ይህን ታላቅ ስነ ጽሑፍ ለሰጡን አዲስ አለማየሁን በጣም ማክበር እና ማመስገን እፈልጋለሁ። በዚህም ዙሪያ የራሳቸውን የጥበብ ሀሳብ በተለያየ የአርት ፎርሞች ያቀረቡ የጥበብ ባለሙያዎችን ማመስገን እፈልጋለሁ።